መንግስት በፈጠራና ክህሎ ላይ ልዩ ትኩረት ሰጥቶ እየሰራ እንደሚገኝ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። የትምህርት የኢኖቬሽንና ቴክኖሎጂ እንደዚሁም የሥራና ክህሎት ሚኒስትሮች ከአፍሪካ ብሬንስ ጋር በመተባበር ያዘጋጁት ኢኖቬሽን አፍሪካ 25 ጉባኤ በአዲስ አበባ መካሄድ ጀምሯል። በጉባኤው የአፍሪካ ሀገራት የዘርፍ ሚኒስትሮች፣ የተለያዩ ዓለም አቀፍ የትምህርት አጋር ድርጅቶችና የግል ዘርፍ ባለሀብቶች ተሳትፈዋል። ምክትል ጠቅላይ ሚኒስትሩ ቀጣዩን ትውልድ ለመገንባት ትምህርት፣ ቴክኖሎጂና ክህሎት ወሳኝ መሆናቸውን በዚህ ወቅት አስገንዝበዋል። የደጅ አዝማች ኩምሳ መውረዳ ቤተ መንግስት የጥገናና የመልሶ ማልማት ስራ ለማከናወን የውል ስምምነት ተፈረመ። ቤተ መንግስቱ ለረጅም ዓመታት እድሳት ያልተደረገለት በመሆኑ በቱሪዝም ዘርፍ አገልግሎት ሳይሰጥ መቆየቱ ተገልጿል። የጥገናና የመልሶ ማልማት ስራው የነበረውን አሻራ ይዘት በጠበቀ መልኩ እንደሚከናወን የተጠቆመ ሲሆን የጥገና ስራውን በሁለት ዓመት ጊዜ ውስጥ ጥራቱን ጠብቆ እንደሚከናወንም ተጠቁሟል። በነቀምቴ ከተማ የሚገኘው ቤተ መንግስቱ በ1830 ዓ ም የተመሠረተ ሲሆን 2.5 ሄክታር መሬት የሚያካልል ነው። የኤችአይቪ ቫይረስ ስርጭትን ለመቆጣጠር ርብርብ እንዲደረግ ጥሪ ቀረበ። የጋምቤላ ክልል ጤና ቢሮ ከሲዲሲ ፕሮጀክት ጋር በመተባበር የኤችአይቪ ኤድስ መከላከልና መቆጣጠር ፍኖተ ካርታ ለባለ ድርሻ አካላት አስተዋውቋል። በተለያዩ ምክንያቶች የስርጭት መጠኑ በክልሉ ሊገታ እንዳልተቻለ የተገለጸ ሲሆን፣ አመራሩ የተቀመጡትን የመፍትሄ አቅጣጫዎች በአግባቡ ተግባራዊ እንዲያደርግ ተጠይቋል።